ይዘሽ እንደዚህ አይነት መኪና ምናምን አይቻልም እኮ። ይሄን የሚያውቁ ደግሞ ትክክለኛ ልብ ያላቸው ፖዚቲቭ የሚያስቡ ስለ አሜሪካ ላይፍ የሚያውቁ ሴቶች ናቸው፣ ይሄን የሚያውቁት። ይሄ ወሚጡን ጥሎ ሲዳንስ የሚውለው አያቅም። ስለ ቢዝነስ ብታወሩ፣ ስለ ገንዘብ እንዴት አመጣጥ ብታወሩ አያቅም። ምቀኝነት ሸረኝነት ነው ያለው። እና ሴት ነሽ፣ በተለይ ራስሽ ላይ የሰራሽ ሴት እመኘኝ፣ በጣም ጎበዝ ነች። ማንንም እንዳሰሚ ይሄ መኪና እኮ ይገዛል ካለች ገዝታ ታሳይሽ። ወሬ አይደለም ገዝቶ ነው ማሳየት። ሰርታችሁ ማሳየት ነው ዳሴ። ብቃታችሁን ይዛችሁ ስናየው ብቻ ነው እስና በውን መኪና ላይፋችሁን። ራሱ ሰርቫይቭ የማታደርጉ ሴቶች አሉ አላችሁ፣ ልጅ ይዛችሁ ማለት ነው። አሜሪካን ሀገር ላይ ብዙ ነገር ይሰራል። ኦፍ ኮርስ ይሰራል። ይሄን ማመን አለብን። አሜሪካን ሀገር ስትረስ አለ፣ ኦፍ ኮርስ አለ። ማመን አለብሽ ተሳዳቢ የበታችነት ስሜት ያላት ሴት ናት። መጣ እዚህ ኮመንት ላይ እምትጋጋጥ ማሜን መሆን ትቻለሽ? አቺ አቺ አቺ እኔን ማንም የእናቴ ልጅ እኔን መሆን አችልም። ልንገርሽ በቃ እያንዳንዳችን የራሳችን የተሰጠን፣ የራስሽ የተሰጠሽ ትዳር አለ። የራስሽ የተሰጠሽ ልጅ አለ። የራስሽ ላይፍ አለሽ። የራስሽ ሁሉ ነገር የእያንዳንዳችን ይለያያል። አንድ ነገር ሳደርግ ማሚዬ ጀግና ነሽ፣ ጎበዝ ሆንሽ፣ የእኔ እናት ነው ምለው ራሴ። በቃ ማንም መሳረብ ይችላል፣ መብቱ ነው። እኔ ግን ራሴ ላይ አደንቀዋለሁ ራሴ አንቺ እዚህ ላይ ስትናፈፊ እኔ የአስር ዓመት ቁጭ ብዬ ህይወቴን በደንብ ምመራበት ነገር አለኝ ካልኩሽ ማመን አለብሽ። ዛት ሴት ይሄን ነው ማመን ያለብሽ። ቁጭ ብሎ እዚህ ፀጉሩን እያከከ አንቺ ገዛሽውን መናቅ ማንም አይችልም። ወንዱ እንኳን ሰርቫይቭ ማረጋግቶታል ላይፍን አይደለም። ሴቱ እራሳችሁን ኮምፔር አታድርጉ ከሰው ጋር ራሳችሁን ኮምፔር አታድርጉ። አንድ ሴት የሆነ ነገር ስታደርግ ምቀኝነት ከሌለብሽ በስተቀር ጎበዝ፣ ጀግና ነሽ ማለት ነው ያለብሽ እንጂ ቁጭ ብለሽ ዲያ አሜሪካን ሀገር ምን ሁሉም ይገዛል? አሜሪካን ሀገር ሁሉ አይገዛም። ከሰራሽ ነው የሚገዛው። ከሌለሽ የለሽም። ሰላሳ ዓመት ቁጭ ብሎ እዚህ ጋር ኡበር ኡበር ለመስራት መኪና ተከራይቶ የሚሰራለ ጊዜውን ዝም ብሎ የጨረሰ፣ ጊዜዋን ዝም ብላ የጨረሰች መኪና ተከራይታ ምሰራለች። ያንንም ጎበዝናት ስለሰራች አልንቃት ምን አትሊስት ከሰው ከመጠበቅ። አሜሪካን ሀገር ነቲንግ ፍሪ። ፉድ ስታምፕም ሊመጣው ወይ ባልሽን የወለደብሽን ክደሽ ገለሹ ነው። ልጆቼ አባት የላቸውም ብለሽ ነው። ፉድ ስታምፕ ለማግኘት እኮ መወዛወዝ አለብሽ። ፔፐር ይዘሽ ሶሻል ሰርቪስ ለሶሻል ሰርቪስ መንቀሳቀስ አለብሽ። እሷንም ለማግኘት ምግቧን አሜሪካን ሀገር ዝም ብሎ ይሰጣል እንዴ? ፍሪ ፍሪ እኮ አይሰጥም። ሎው ኢንካም ብትይም ደክመሽ ነው ላይ እናታችሁ፣ ወድቀሽ ተሰቅለሽ፣ ያንን በረሮ የሚሄድበት ቤት ለማግኘት እና ምን አባሽ ነው። እኔ ራሴን ማላመሰግነው ሰው አትናቁ፣ ሰውን አትናቁ። ገንዘብ ስላለ ስለሌለ ሳይሆን አንድ ሰው በራሱ አንድ ፔንዳንት ሲቆም ሴቱና። በተለይ አፕሪሽ ማድረግ አለብሽ። ቁጭ ብለሽ አሜሪካን ሀገር እኮ ምንም መስና ቢግ ዲል ሁሉም ነገር እርዘ ቢግ ዲል ነው፣ ቢግ ዲል ነው እርዘ ቢግ ዲል ነይ የኔነት ዩዘር በዩዘር ለመጣ ሰው እኔ መልስ አልመለስም። ቁጭ ብለሽ ግን ላይፍ እንዳልሽ ቁጭ ብለሽ ማሚ ስትወርቃ አታያት? መቼ እሱ ድሪም ነው። ቁጭ ብለሽ ሴት ልጅ ልጆቿን ስታሳድግ በራሷ ጎበስ ስትሆን አድንቂ። ይህ የምቀኝነት ጥግሽ። ልጆችሽን አታሳድጊ ተረፍቀሽ ቁጭ ብለሽ ታስቡኛ። አላችሁ እኮ እኛ ለልጆቻችን ጊዜ እንድንሰጥ የምትነግሩን ሴቶች ሁ አርዩ እነማን ናችሁ? መጀመሪያ አንቺ ማነሽ? ስለኔ ልጅ እንዳሳድግ የምትነግርኝ። መን አመድ በዱቄት ይስቃል። መጀመሪያ የሰውን ላይፍ ጀጅ ከማድረጋችሁ በፊት ሁ አሚ ብለሽ ሚረር ላይ ቆመሽ ራስሽን እየው። መጀመሪያ እኔ ማንኝ? ስለሰው ማወራው? ስለ ማሜ ልጆቼን እያሳደግኩ ነው፣ ትዳሬን ይዣለሁ። ምን አይነት ላይፍ ነው ያለኝ ብላችሁ ራሳችሁን ጠይቁ። ሰዎችን ለመጣል ይሄ ቆንጆ ሴት ስታዩ እንደ ዳይነሰር የምትቀየሩ ሴቶች ላይፋቸው ጥሩ ጥሩ ትዳር ሊኖር ይችላል ብለስ፣ ግን ትዳራችሁን ይባርክላችሁ። ጥሩ ጥሩ ትዳር ሲኖር እኮ ሴት ልጅ እኔ አሁን እሺ ትዳር የለኝም ብዬ ጥሩ ትዳር ካየሁ ግን ደስ ነው የሚለኝ። አቤት ደስ ሲሉ ብለሽ እንኳን ጥሩ ነገር ተመኝ። ቁጭ ብለሽ ኤዲያ፣ እነዚህ ጨቅጫቃዎች ማታ ይጨቃጨቃሉ፣ ጠዋት እኮ ጥሩ ይመስላሉ የሚሉ አሉ። በቃ የቅናት መንፈስ፣ የቅናት መንፈስ ያለበት ሰው መቼም አይሳካለት። መቼ ይህ ቅናታችሁ አናታችሁን ደፍቶ ነው የሚጥላችሁ። እኔ ምኖረውን ላይፍ እመኝኝ። አንቺ ወንድ ይዘሽ አትኖሪም፣ አትኖሪም። የወግ ነው አሉ ሲዳሩ ማልቀስ አራት ቤድሩም ውስጥ ከነሁለት ሁለት ጋራጅና ባክ ያርድ ላይ ወጠሽ እንደዚህ ቁጭ ብለሽ ቂጥሽን ሰቅለሽ ሁለት ሺ አምስት መቶ ብር ቤት እየተከፈለ፣ ኧረ ኧረ ኧረ ህልም ነው እሱ። ድሪም ነው ድሪም። እኔ አም ፕራውድ ማይሰልፍ ጀግና ነኝ ጀግና። ቁጭ አድርጌ ነው ምነግርሽ። ደግሞ የኔን አይነት ላይፍ የት አባሽ ተመኝተሽው የት አግኝተሽው? ምኞት ነው እሱ። አጥቶንም ለማንዛረጡም ለመዳነሱም ከእናንተ እኮ በልጣለሁ። ከፈለኩት ግን አንዳንዴ ልጆቼን መንገድ ላይ ማስቀረት ስለማልፈልግ ነው። ፈሳ ወንድ ደግሞ የአሁኑን ወንድ ይዞ ለመተኛት ብርቅ ወንድ ብርቁ ናችሁ። ጠቅላላ ወንድ ልጅ ፊት ካልሰጠኝ ራሱ ማየትም አልፈልግ ባይ ካለ ባይ ባይ ነው። ስልኩንም አላየው ዙሬ ወንድ ደግሞ በገንዘብ የምትገዙ እናንተም ሰው ሆናችሁ ስለሰው ልታወሩ ምረብሽ ቀጥ ማሜ ፒኪ ሆናት አታውቂያት፣ ማሜን ማለት ነው። እኔ ቁጭ ብለው ስለ ሰው ሲያወሩ ያስቆኛል እኮ ኦቨር ለመንዳት ምናምን፣ ኦቨርም ለመንዳት እኮ 110 ሺህ ዶላር መክፈል አለብህ። ለመኪናው ፈሳ መስራት አለብህ ይሄንንም ለመክፈል። አትናቁ ነው አትናቁ፣ ከናንተ የተሻለ ሰው ህይወቱ ሲኖር ማንኛውም ሴት በቤቷ ጎበዝ ልትኖር ትችላለች። ለትዳሯም ጎበዝ ሴት ልትኖር ትችላለች። ለልጆቿም ጥሩ ሴት ልትኖር ትችላለች። ትዳርም ብቻ አይደለም፣ ህይወት ልጆቻቸውን ጠንክረው ራሳቸውን አሜሪካ ላይ ራስን ለማስተዳደር እራሱ በጣም ከባድ ነው። አሁን ላይ በጣም ከባድ ነው ጋይስ በጣም ከባድ ነው። ሰው አትናቁ፣ ከእናንተ የተሻለ ሰው ስታገኙ ከእናንተ የተሻለ ሰው ስታዩ ሴት ልጅ ጎበዙና ስታያት ወይ ወንዱ ቴኬር ሲያረጋት ስታይ አትቅኝ መቅናት አይጠበቅብሽም የኔም ባር ክልኝ አምላኬ ለሰው ቅናተኛ እንዳሉን ጠብቀኝ በይ በቃ እሱ ያለውን ለአንቺ ይሰጥሻል ካልተሰጠሽ ሁሉ ነገር ላይ ከኋላ ነው ተሰልፈሽ የነበር ፈጣሪ ሲሰጥ አፍንጫም ሲሰራ አይንም ሲሰራ ሁሉን ነገር ሲሰራ ከኋላ ነው የነበርሽ ኋላሽን ይዘሽ ማዳመጥ ነው ስራሽ ቁጭ ብላችሁ ሰው አትናቋ። አሜሪካ ላይ ቁጭ ብላችሁ ቢከፍቱት ተልባ ባንካቸው ቢጠይቁ፣ አንዳንድ ሰዎች ክርስቶስን ስንት ዓመት ቆይታ ስትይ፣ ሰላሳ ዓመት ይላል። ሴቱ ስትጠይቂያት አስራ አምስት ዓመት ቢሎንግ ታይም አን ንዴ ሻ። እንደዚህ ናቸው ወሬያቸው፣ ብትካጥፋቸው ግን የላቸውም ጨላ፣ የለም። አሜሪካን ሀገር ቢያንስ ቢያንስ አንዳንዱ ለስድስት ወር የሚሆን ፔይመንት ማስቀመጥ አለብህ ችግር እንኳን ቢመጣ ይላል? አንዳንዱ ስማርት ነው፣ ለዛሬ አስር ዓመት ያስቀምጣል ገንዘቡን። ይዞ ይነቃሉ። የሰው መኪና ነው የሚነቁት። በቃ አንድ ሰው የሚነቅ ከሌለው ነው በቃ የሰውን ነገር የሚነቀው። የምሬን ነው የምላችሁ። አንድ ሰው የየራሱ አይነት ብራንድ አለው የሚወደው። በቃ አሁን እኔ ምን መኪና ትወጃለች ብትሉ፣ በፊት ሬንጅ ሮቨር በጣም ደስ ይለኝ ነበር፣ በፊት ወዲያው እንደመጣ ምናምን። አሁን ግን አንዳንዱ የሰራውን ይዞታል፣ አንዳንዱ የሆነ ነገሩን ይዞታል። በቃ ደስ የለም ሙድ ያለቀ። ቴስላ በጣም አሪፍ መኪና ነው፣ በፊት ወዲያው እንደመጣ የኤሌክትሪክ መኪና ነው፣ ኦፍኮርስ ጋዛ አይፈልግም ምናምን፣ ብዙ ሰው ይወዷል። አሁን ላይ ግን ሰው ኡበር እየሰራበት ነው። ሶ እንደዛ ከሆነ ለዝነጣ ነው እኔ የምፈልገው እንጂ ካልዘነጥኩበት በሰዓቱ ምን ያደርግልኛል? በቃ ጀስ ፋሽን ነው የምንከተለው። አሁን ላይ ደግሞ ሰበርባን ነው በቃ እየታየ ያለው የሚወደድ፣ በጣም ስራም ለመስራት ብትፈልጊ ምናምን። ከሰበርባን ደግሞ ብዙ አይነት ሰበርባኖች አሉ ጋይስ፣ በጣም ትላልቅ መኪና አሉ። ሰበርባን እኮ ብዙ አይነት ሰበርባን ነው ያለው ጋይስ፣ አንድ ብቻ አይደለም። ሶ እየየራሱ ግን አሁን እኔ ተስላን ስላልወደድኩት ተስላን ማጣጣል የለብኝም ብኝም በቃ ስማርት የሆነ ሰው እየበላ ያለቅሳል ይላል። አንዳንዱ ስማርት ከሆንሽ እኮ ኦቨርሽን ጠቅ ጠቅ ጠቅ አድርገሽ ከፔይመንት ማውጣት ትችያለሽ። መኪናው ጎበዝ ከሆንሽ በአንዳንድ ጎበዝ ስድስት ሰባት ወር አመት ባልሞላው ጠጥቆ ረግጦ ሰርቶ መኪናውን ከፍሎ ነመስቴ ባቡጃ ቀይዋላ ዙር ነው። አንዳንዱ ደግሞ ቁጭ ብሎ ሸዋፍ ይፈልጋል። በቃ ዝም ብሎ ገንዘብ አለኝ ምናምን የለኝም እኔ ሰራበት አንድ ወረ ግጬ ነው ሰራበት። አሁን ግን አልሰራም። ቀስ ብዬ ደስ ሲለኝ ደስ ሲለኝ ዳት ዋን ይሆናል። ምን አገባኝ? በቃ ደስ ይበልሽ። ምን ይመጣ ይሆናል። ምን ይታወቃል? አንዳንዴ እኮ ግንባር ነው የሚያስፈልግ አባቴ ዝም ብለ ዘ ዋትስአፕ ማለት ነው እንጂ ቁጭ ብላችሁ ሰውን ማጣጣል ብቻ በቃ ማጣጣል አታጣጥሉ ሰውን የሰውን ነገር አትናቁ ቲዮታ ሚያዝ ወንዳ ሚያዝ ምንም ሚያዝ እሱን ሚያዝ እሱ ሆኖ ነው እሱ አሁና ነው እሱንም ሚያዘችው ማክበር አለባችሁ የሰውን ነገር አትናቁ ነው በቃ እኔ ግን እንደዛውን ማደንቀው ሰው ምንድን ነው ሴቱና ልጆች ይዛ ሴቱን ልጆች ይዛ በቃ ትዳሯን ትዳር ላይ ያለ ሴት አብርሸት አናረግሽም። ባልሽ ይረዳሻል። እዛው አብረሽ እየተጋገሽ ህይወትሽን መኖር ነው። እንዳንቺ አይነቷን ሳይሆን እንደኔ አይነቷን ልጅ የምታሳድገውን ብቻዋን ሁናም ቤተሰብ ምትረዳ ትኖራለች። ላይፏን ሰርቫይ የምታረግ ምናምን፣ እንደዛች አይነቷን ሴት እናደንቃታለን፣ ማድነቅ አለብን። ትዳርሽን ይዘሽ ፉንፉን ለምትይግን አናጣጥልሽም፣ ግን አናደንቅሽም። ዳሴት ላይፍ አጋዥ አለሻ ፓርትነር አለሽ ቤትሽ ውስጥ። ዳሴት እኔ ጀግና ነኝ ማለት አንችልም ጋይስ። አጋዥ ካለኝ እኔም እኮ ማውራት አይጠበቅብኝም በራሴ ግን፣ እንደዚህ ፕራውድ አርጌ ስኖር ራሴን በደንብ ማመስገን አለብኝ። ውይ ማመስገን አለብኝ ራሴን። ሴቶቹ ደግሞ እንደኔ አይነት ጎበዝ ሴቶች ሲኖሩ ደስ ይለኛል። አይስዌር ልጆቼ እኔ ደስ ነው የሚለኝ ሴት ልጅ በተለይ ስለ ችግር ሳታወራ እራሷን ላይ ቀንድ ፔ እንዳንዴ የሆነች ሴት እንደዚያው ምልጥ አርጋ ገንዘብ የምታወጣ አብሽር ማምዬ ብላ እንደዚህ ምሰጥ እንጃ። አንዳንዱ በጠዋት ተነስቶ ችግር ነው የሚያወራብህ እና እንደኔ አይነት ጎበዝ ሴቶች ደግሞ አሉ። እንደናንተ አይነት ሴቶች እኔ ያደንቃሉ። ችግርን በተለይ የምትጋፈጥ ሴት ችግር ችግር መደቡን አይለቅም ይላል አንዳንዱ። ችግርን የምትጋፈጥ ሴት በጣም ነው ደስ የምትለኝ። ጎበዝ ማገዝ አልወድም እኔ የተቸገረች ሴት ጎበዝ እንድትሆን ነው ምነግራት እኔ እንጂ ገንዘብ አውጥቼ አይዞሽ ይሄ ቀን ያልፋል ብዬ አልሰጥም ገንዘብ። አሜሪካ ለሚኖር ሰው ቴንኬኒማ አሜሪካ ላይ ለሚኖር ሰው አይዞ ብዬ እኔ ገንዘብ አልሰጥ። እንዴት እንደሚሰራ ነው መንገድ ማሳያት። ቢ ልጅ ሚይዝላት ከሌለ ላግዛት ችላለሁ ብል ካረገች ልጇን መስጠት ለእኔ ለምን ያንን ሲትዌሽን እኔ ስላለፍኩበት እዚህ ጋ ቁጭ ብዬ ከሆነ ልጇ ቁጭ አድርጎ አርጎ ቴክ ኬር ማድረግ አያቅተኝም ለልጆቼ ያለውን ምግብ እየሰጠው እሷን ላግዛት እችላለሁ። ገንዘብ አውጥቼ ግን እኔ አላግዝም። አሜሪካ ያለ ሰው እኔም የለኝም ካልሰጥ፣ እንደት እንዴት መሰራት እንዳለበት አንዳንዱ ሰው አሁን ልጅ የለኝም ልጄን የት ጥዬ ነው ምሰራው ይላል። ሁለት ልጅ ቤቢሲተርሽን ሰጠሽ ሰርተሽ መምጣት ነው። ዳሴት አልፈን ኋላ እኔ ቸገረኝ፣ ልጆቼ እንደዚህ አሉኝ ማለት የለም። እኛም ሂደናል። በድቅድቅ ጨለማ ውስጥ ሲክስ ኢን ዘ ሞርኒንግ ልጆቻችን ቀስቅሰን እንዴ ማምዬ፣ ምን አጠፋው? ምን አጠፋሽ? የኔ ማር ምንም፣ እኔ አላየውም። ኮመንት ትጻፍሽ፣ እንዴ ናው የምታደርጋቸዋት፣ ጋይስ፣ ምንም እያየው አይደለም። እኔ አሜሪካን ሀገር ላይ ስራ ለመስራት ማወቅ ነው፣ በት በት ማለት ሰው ማውራት እንዴት እንደሚሰራ ሴክስ እኔ እንጃ፣ እኔ አላየሁም። እኔ ሚዩትም ምሎከም እያረኩም አይደለም። እዚህ ጋር ነው ያለሁት። አይ ዶንት ኖ ማን እንደሚያደርግ ጋይስ። ሚቱ አታርጓቸው፣ ምንም ነገር ሳያረጉ ኮፊዬ እኔ አላየሁም። ፍቷት ኮፊ ጋይስ፣ ያፍሰራቷት እና ነቃደንቀ ብዙ ጊዜ ላለው አንድ ስቴት ላይ ቁጭ ብላችሁ ላይፍ ካልተስተካከለ ዩ ኒድ ቱ ሙቭ አውት ጋይስ። የእናት አባትን ቤት ጥለ መጣል፣ ሌላ ቦታ ደግሞ መሄድ ነው። ላይፍ ዞር ስቲ ነው የሚቀየረው። አንድ ቦታ ላይ ስታካርጋችሁ ሶስት ልጅ ይዛችሁ ጓደኛን ጥዬ እንዴት ብዬ። ጓደኛሽ ደነዝናት አንቺንም ታደንዝሻለች። እዛም ስትሄጂ ሲቤስ ነው እዚህም ስትመጭ ዋልግሪን ነው፣ ተመሳሳይ ካምፓኒ ነው ያለው። በቃ መጠሽ እዚሁ ያለሽን ጨላሽን ይዘሽ ለተወሰነ ቀን ትቸገሪያለሽ። ያንን ማለፍ ነው። በቃ አንድ ቦታ ላይ ቁጭ ብላችሁ ስግጣት በሉ። ተንቀሳቀሱ። ድራይቭ አርገሽ ይሄ ነው ሆሊ የሚለው መኪና ተከራይተች። በሁለት ሺህ ወይ በሶስት ሺህ የሚጠቅም ቅራቅምቦ ካለ ይዘሽው ተመቻለሽ። ማይጠቅም ካለ ትራሽ አርገሽ መንካት ብቻ ነው። እንዳይል ገብረስላሴ ስግጥ ብላችሁ ላይፍ አልቀየር አለ። እኛ ምን አባታችሁ ገባ። መንቀሳቀስ፣ ሁለት ልጅሽን ይዘሽ ሁለት ልጅሽን ይዘሽ መንቀሳቀስ ነው። ንስሓ ግቡ። ታችን ቄስ አልገደልኩናትዬ። ጥሩ ነገር ሲወራ መቼም አትወዱም እኔ ቄሳ አልገደልኩ ምን አባሽ። ለእንዳንቺ አይነት ደነሰው እኮ ነው አስተያየት እየሰጠው ያለው። አምስት ያለንስ ሜሪዬ፣ አምስት ያለን፣ አምስት ያለንማ ንፋ ከሊፋ ብሏል። ዝም ብሎ መግፋት ነዋ ህይወትን። አምስት ጊዜ እንዴት እንደከፈትን እያስታወስን፣ አምስት ጊዜ እንዴት እንደከፈትኩ እያስታወስኩ ንፋ ከሊፋ ማለት ነው። ያኔ ለዛ እኮ ነው ህይወትን እንደተቀበልናትም አንዳንዱ ቁጭ ብሎ ሰውን ይነቃል። በቃ ምን ኑሮን ነው የምንነቀው እንዴ? ይህን ህይወት እኮ ለመኖር መክፈል አለብን። ዝም ብሎ እኮ አይኖርም። እዚህ ቤት ውስጥ እየተከፈለ እኮ ነው የሚኖረው። ዝም ብለ እንዴት ይኖራል? እዚህ ቤት ውስጥ ካልከፈልሽ እኮ ባይ ባይ ነው፣ ባይ ባይ ነው። እዚህ ቤት ውስጥ ለመኖርም አትናቁ ነው በቃ፣ አትናቁ። አሜሪካን ነገር ዶግ ላይፍ የሚኖራሉ ለሰባት ስንት አመት ኑራል ስትዩ ሀያ አመቴ ይላል። ሰፈሩ የሆነ ጌቶ የሆነ ሰፈር ነው። ስንት አመት ነው እዚህ ሀገር ከመጣችሁ? 20 አመት ነው የሚኖር፣ ከሰባት ጓደኞቹ ጋር ይኖራል ቤት ውስጥ። እንደዚህ አይነት ላይፍ ያላችሁ ይካን ላይክ ጀጅ ማድረግ አችሁ ምን ኮመንት ላይ መጠሽ፣ ህይወትሽን ሰርቫይቭ ማድረግ ያቃተሽ ሴት እኔን መጠሽ መሳደባች አቅሙም የለሽም። ልንገርሽ፣ ጋሴ ህይወት ከብዶታል ሰው ከወንድ ጋር እየኖረ ራሱ ትዳር ላይ እየኖራችሁ ከብዷችኋል። ውይ ለነሱ ነው፣ አሁን እኛ መጸለይና ድምጽ መሆን ያለብን።

ህይወታችን እናርገ ምግብ ለዚች ህይወታችን ችን ህይወት ስለሰጠኝ ችን ያጣስን ሰው አለ። አምላኬ ሆይ ባርክልኝ የኔን ህይወት፣ ምሽቴን አሳምረልኝ። ዛሬ አንዱ እኮ በገንዘብ አስልቶታል። ይህን የተቀመጥኩበትን ሰዓት በገንዘብ አስልቶታል። እናንተ ታይም እየተሰጣችሁ እንደሆነ አይገባችሁም። ያውም ጭስ እየተጨሰል ቡና እየተፈላልህ ፍርፍርና ጥብስ በልተህ ዳቦ ቡና ቁርስ ቀርቦልህ የአስራ ሁለት ብር ሻማ እየተለኮሰልህ ፍላወር፣ ስድስት አይነት ፍላወር ፈንድሻ አለ። በዚህ ጭስ የአምሳ ብር ተምር አለ። እዚህ ላይ ብርቱካን አለ፣ ሙዝ አለ። እንደዚህ አይነት ላይፍ እየተደረገልህ ታይም እንደተወሰደ አይገባም። ይህን ታይም አሁን በገንዘብ ብናሰለው ሁበር እኮ አንድ መቶ ሀያ ብር ተሰርቶበታል። ተሰርቶበታል። ታይም ነው እየበላችሁ ያለው። ይሄንንም እየተሰጠህ አልገባም። ተሳድበ ተሄዳለ ምረቆረቆንዳ ራስ የሚሳደቡትን ነው የመጨረሻ ሰዓት ነው። ሶስተኛ ቡና አለቀ። ቴንኪው ሶማች ያው ጥቃቅንና አነስተኛ ጊፍት የሰጣችሁ አመሰግናለሁ። ታፕታፕ ያደረጋችሁም ቴንኪው የነገርኩን በልቦና የያዝክ ያሳድርልክ። ጭራሽ በዚህ መነፀር ሪኩዌስት ከነመላጣ እዛው ቁጭ በልን ያላስገባ ጋሽ ከበደ እዛው ቁጭ በለን። ማን እንደሆንክም አላውቅ። የመላጣ ከርቀቴ መተለቁ የመነፀርክ የሆነ አምባሳደር መስለደ መግባት እዚህ ቤት ያሰብክ ከኪስ ግባና ትገባለን። ሲያያዋችሁ የሆነ የሶስት ጋ ስቴሽን ባለቤት ትመስላለህ። የለህም የለም የለ ድሮ ዳብል ፌስ የተነሳንበት ኮብራ መነጠር ልጆች እያለ ተነሳችኋል ፎቶ ቤት ዳብል ፌስ በሰባት ብር በስምንት ብር እሱ ፎቶ ሸል ትለኛለች። አሜሪካን ሀገር አይሸለልም እንዳንቺ አይነት ፈርሳም እኮ ነው ተሸክመን ምን እንዞራው ምረደን ቃራ ተሳዳቢ በሞላው ለተሳዳቢዎች ነው ጠዲያ ባለዛ ላየር ላየር ላየር ሰይጣን ውሸታም ነው። የስ ብቻሽን ነው የምትጠጪው እንዴት አራት መቶ አስራ ሁለት ሰው ሰው አይደለም አንችንም ጨምሮ አራት መቶ አስራ ሁለት ሰው እንዴት ሰው አይደለም ብቻሽን ትለኛለች። ይሄ ሁሉ ህዝብ ቁጭ ብሎ የት እስቴት ነሽ ዩዘርዬ በጣም ልብ ውልቅ አለ። ሴት ነው ወንድ መጀመሪያ ሴት ነኝ። ምን ነው በጣም አሳሰበሽ? የኔ እነግርሻለሁ፣ ግን በጣም አሳስበሻል። ዋ ዘ ፖይንት ዋ ዘ ፖይንት። ደስ ይላል። እንደው ቲክታክ ላይ ግን መጫወቻ አንሆን እኛ ህዝቦች ራምላጌ ወይ ጥራን ወይና ወይ ጥራን ወይና ወይ ጥራን ወይ ና ፊግም እየላኳስ አስቸገሩኝ እኮ ጋይስ። ኩራቱ ለእኔ አይደል እንዴ የሚሰጥ የሚኖር ጋይስ ሚሰጥ የለ ምን ያደርጋል? እራሴን ማድረቅ አንድ ፍላወር ሁለት ፍላወር እያ። ስለምወድሽ ነው። ዳላስ ነው የምኖረው፣ ዳላስ ቴክሳስ።

ምላስሽ ብዙ ይሰራ ነበር እዚህ ላይ ከምታንዘለ ዜ ወላዩ አብልሽ ምላስሽን የምታንዘባዘቢ አዳም ስጠፋ ስጠፋ ስትረስሽን ምላስሽን ጎልጉይብን እየመጣሽ ወጪ በቃ እንደነገርኳችሁ፣ እኔም ለውጣ ነው። በጣም አመሰግናለሁ። አይ ሀቭ ኤ ጉድ ታይም ብዙም አልተሰዳደብኩም፣ ኢነርጂም አልወሰዳችሁብኝም። ቴንክ ዩ የሰማነው በልቦናችን ያሳድርልን። ቀናቹ ይመርላችሁ ለፖዚቲቭ ለኔጌቲቭ ደግሞ እንደው እጥፍ ድርፍ ብሎ ችግር ይግባብሽ በቤትሽ አንቺ መጨረሻ ምርቃኔ ነው ቡኖ አሜን በይ ከታች እምትወዱኝ ይወዳችኋለሁ ቀናቹ ይመርላችሁ ቤንጃሚን ቤንጃሚኑን ለናንተ ከጤና ጋር ገንዘባችሁን ጸበል እርጩት የወንድ ወመኔ እንዳያጋጥምሽ እርጭ ጸበልሽ ለገንዘብሽ መልካም ቀን ይሁንላችሁ በዚህ መልክ እንዴት ትሳደባለች? እባካችሁ መጉቱ ድኝችን ሴትዮ ሀያ አምስት ሌብል ላይ ቁጭ ብላ ምትመክረኝ በዚህ ዘመን ምክር አይሰራም እኮ ይሄና። አሁን ጊፍትሽ ነው የሚሰራ እንጂ ምክርሽ አይሰራም። ምክርሽ አይሰራም። አሁን ጊፍትሽ ብቻ ነው የምናዳምጠው። ይሄኔ ለአንዱ ደረቱ ላበጠ ወንድ ሰጣ ይሆናል። ሀያ አምስት ሌብል የገባችሽ ደናቁርት ወንድ ነው ሴት ማውቁቱልኝ ብያለሁ። ቤተሰብ ከዚች ጋር ስመላለስ ወንድ ነው ሴት፣ እዛው ቁጭ በልና አዳም ይናል ኢነርጂ አጨርሱብኝ፣ አስጠላችሁኝ ነው ኢነርጂ ጨራችሁ። ሁሉ በቃ ሰላም አሉ ሰላም አይማምዬ ሚል እንኳን የለም። ይው ድንዙዝ ናችሁ ምላችሁ እኮ ድንዙዝ ናችሁ ምላችሁ፣ ለዚህ ነው እንዳያቷት እስቲ ብሬን ሳረሳት ላስገባት እዚህ እናት የኔ ልጅ እንደሆነ ህጻኑ ይቀዳል። እንዳይቀድና ደግሞ ወሽ መጤ እንዳይቆርጠው አማን ወሽመጤ እንዳይቆርጠው። ሰላም አስመሽክ ጥሩ ጥሩ ሰው አታየኝ

በህልሜም እንዳታመጣብስ ህዝብ ሳይናገርኩ በህልሜ የቲክታክን ህዝብ ሰላም ዋይ፣ ማሚዬ፣ የኔ እናት፣ ከ247 ሰው አንድ ሰው ብቻ ነው ያገኘው። እናንተ ደና። ለዚህ ነው ሰው አታመሰግኑ ምላችሁ።